የዛሬው የክብር እንግዳችን ደርሷል። በጭብጨባ ከውስጥ እየወጣ ነው። ድምፃዊ፣ የግጥምና ዜማ ደራሲ ጌታቸው ጋዲሳ ከልብ እናመሰግናለን አክብረን ስለመጣ። የምዕራፍ ዘጠኝ የፋና ላምሮት የድምፃውያን ውድድር የፍጻሜው እለት የክብር እንግዳችን ተወዳጁ ድምፃዊና የግጥምና ዜማ ደራሲ ጌታቸው ጋዲሳ የክብር ቦታ ላይ ተቀመጥልን። ዳኞቻችንም ከልብ እናመሰግናለን። እንግዲህ ጌታቸው ጋዲሳ ስድስት ያህል አልበሞች አሉት። በጣም በርካታ የግጥምና ዜማ ስራዎች አሉት። ኢትዮጵያ ይፈላቡና፣ የደመናው አሎሌ ከሚጠቀሱና ተወዳጅ ከሆኑ ስራዎቹ መካከል ናቸው። ሌላው ያው ከአማርኛ ስራዎቹ በተጨማሪ በኦሮምኛ ስራዎቹ የሚታወቃል። መጋሌቲያ ኮቱ መሌና ሌሎችም የኦሮምኛ ስራዎች አሉት። በቅርቡ ደግሞ ከቀደሙ ተወዳጅ ስራዎቹ መካከል በራሱ የዩቲዩብ ቻናል እንደ ደመና፣ ጨረቃ፣ ከቤትሽ አጠገብ እንዲሁም ሌሎቹን ስራዎች ለቋል። ዛሬ በነገራችን ላይ ዛሬም የሚለቀቅ ስራ አለ። አራዳ የተሰኘው ስራውም በዛሬው ዕለት በራሱ የዩቲዩብ ቻናል የሚለቀቅ ይሆናል። በነገራችን ላይ ድምፃዊ፣ የግጥምና ዜማ ደራሲ ብለን እንደጠቀስ ነው ሁላ ጌታቸው ጋዲሳ ጎበዝ ገበሬም ጭምር ነው። በማር ምርቱም አምራችነቱም ጭምር ይታወቃል። እኛ ይህንን ያህል ካልን ባልደረባችን ለምለም ዮሐንስ ስለሱ ያዘጋጀችልን አንድ ጥንቅር አለ። እሱን ተከታትለን እንመለስ። ራሱን በሚፈልግበት የልጅነት ጊዜው ይህ ሰው ብዙ ነገር ሆኖ ነበር። የሀገርን ክብርና ሞገስ ከሚጠብቀው ወታደርነት ጀምሮ ቦክሰኛም፣ ኤሌክትሪክሻንነትንም አብሮ በሕይወት መንገዱ ላይ ያሳለፈ ገጽ ነበረው። ወላጅ አባቱ ወታደር ስለነበሩ በማዕከላዊ እዝ ውስጥ ይካሄዱ የነበሩ የሙዚቃ ዝግጅቶችን ያለ መሰልቸት እየተመለከተ እንዲያድግ ሚናቸው ቀላል አልነበረም። እነ ተፈራ ካሳን እነ ብዙነሽ በቀለንና እነ ጥላሁን ገሰሰን ያኔ የማዕከላዊ እዝን የሙዚቃ ድግስ ተከታትሎ እንዲያይና ሳያውቀው በተለይም ጥላሁን ገሰሰን ለመሆን እንዲያልም አድርጎታል ቢባል ማጋነን አይሆንም። የዛሬው ድምፃዊና የዜማና ግጥም ደራሲ ጌታቸው ጋዲሳ የተወለደው እዚሁ አዲስ አበባ ተፈሪ መኮንን አካባቢ ነበር። የአንደኛ ደረጃ ትምህርቱን እስከ ስምንተኛ ክፍል በአማሃ ደስታ ትምህርት ቤት ውስጥ ተከታትሏል። በኋላ በተፈሪ መኮንንና በመድኃኔዓለም ትምህርት ቤቶች ውስጥ የሁለተኛ ደረጃ ትምህርቱን አጠናቋል። ከ12ኛ ክፍል ትምህርት መጠናቀቅ በኋላም ታዲያ ድምፃዊ፣ የዜማና ግጥም ደራሲ ጌታቸው ጋዲሳ በተግባረ እድ የኤሌክትሪሻንነትን ሙያ ለዓመታት ተምሮና ሰርቶበት ማለፉንም አይዘነጋም። ለሙዚቃ ያለው ስሜት አይሎ ድምፃዊ ጌታቸው ጋዲሳ በ1975 ዓ ም ትምህርትን ፍለጋ ወደ ያሬድ የሙዚቃ ትምህርት ቤት አመራ። በዚያ ለአጭር ጊዜያት ቆይታ ካደረገ በኋላ በዝነኛው ሀገር ፍቅር ቲያትር ቤት ውስጥ አዲስ ድምፃዊ እንሻለን የሚል ማስታወቂያ መለጠፉን ይሰማል። የነፍሱን ጥሪ ፍለጋ የሚታትረው የያኔው ታዳጊ ለ1976 ዋዜማ ነሐሴ 1975 ዓ ም በሀገር ፍቅር ቲያትር ቤት እንዲሰራ መቀጠሩን ያስታውሳል። ከድምፃዊነቱ ባሻገር የራሱን ግጥምና ዜማ ሰርቶ በማቅረብ ለመጀመሪያ ጊዜ ከልቤ ነው ስነግርሽና ለምለሟ የባህር ዳር ቄጤማ የተሰኙ ሙዚቃዎቹን በማቅረብ ከአድማጩ ጋር ተዋወቀ። አዲስ ዓመት በመሳሰሉ ደማቅ በዓላት ላይ የቲያትር ቤቱ የሙዚቃ ድግስ በርካታ ታዳሚያንን የሚጠራ እንደነበር የብዙዎች ትዝታ ነው። በጊዜው ከሀገር ፍቅሩ ስካይላርክ የሙዚቃ ቡድን አባላት ጋር የተለያዩ ሙዚቃዎችን በመስራት ብሎም ደጋግሞ በማጥናት ለሕዝብ ማቅረብ የድምፃዊ ጌታቸው ጋዲሳ አንዱ መገለጫ ሆነ። ለዚህም ይመስላል የመጀመሪያውን አልበም ከዚሁ የሀገር ፍቅር ስካይላርክ የሙዚቃ ቡድን ጋር ለመስራት የቻለው በ1982 ዓ ም ተወዳጅ የሚል ስያሜን የያዘው የመጀመሪያ አልበሙን ለድምፅ ጥራትና በጊዜው በነበረው የሰዓት ላፊ አስገዳጅነት ሰበብ 11ዱን የአልበሙ ሙዚቃዎች በአንድ ሌሊት በመቅረጽ ህልሙን እውን ለማድረግ መንገድ ጠረገለት። ከነዚህ 11 ዜማዎች ውስጥ የዘጠኙ ግጥምና ዜማ ደራሲ ራሱ ጌታቸው ጋዲሳ ነበር። ቀስ በቀስ ያገኘው ተቀባይነት እያደገ ሲመጣ ሁለተኛ አልበሙን ከአንጋፋው ሮሃ ባንድ ጋር ውዲቷ እናቴ ሲል በሰጠው ስያሜ ለአድማጮቹ እንዲደርስ ማድረግ ቻለ። በኋላ ከነ ጆቫኒ ሪኮ ከኤክስፕረስ ባንድ ጋርም አልበሞቹን በመስራት ዛሬም ድረስ ተወዳጅ የሆኑ ሙዚቃዎችን እንደሰራ አይዘነጋም። በራሱ አሳታሚነት የተሰናዱት የአምስተኛና ና የስድስተኛ አልበም ስራዎቹም ድምፃዊ ጌታቸው ጋዲሳ በግጥምና ዜማ ድርሰቶቹም ሆነ በድምፃዊነት እያደገ ስለመምጣቱ መምጣቱ የሚያሳብቁ መሆናቸውን መዘንጋት አንችልም። ድምፃዊ ጌታቸው ጋዲሳ ቀበና አካባቢ እንደማደጉ በኋላም በጠነከረ ማህበራዊ ትስስር ባለው ማህበረሰብ ውስጥ እንደመኖሩ ስለ ሀገር፣ ስለ ጀግና ወታደር ማዜም ወደ ጎን የማያደርገው የእሱ መለያ ቀለሙ ነው ወግና ባህሉ የአገራችን። የአውድ ዓመት የሰንበት ኅብረታችን የክረምት የበጋ ባለጠጋ ኢትዮጵያ ሲል ያዘ የመበስ ሥራው በብዙዎች ልብ ውስጥ እንዲታተማ አግዞታል። ቅርስ በየትኛውም ሁኔታ ውስጥ ስለ ሕዝቡና ስለ ሀገሩ ሳይሳሳ የሚሞተውን ወታደር ባገነነበት የቁርጥ ቀን ልጅ ነኝ በተሰኘው ሙዚቃ ውስጥም በተመሳሳይ ጌታቸው ለሀገራቸው በደስታ ሕይወታቸውን የሚሰጡ ጀግና ወታደሮችን ውጣ ውረዳቸውን በማነሳሳት ስራቸውን፣ ውለታቸውን ማግነን ችሏል። ቀደም ብሎ በሀገር ፍቅሩ ድምፃዊ በማስረሻ ሽፈራው ተሰርቶ የነበረውን ይህንን ሙዚቃ ግጥሙን ሙሉ ለሙሉ በመቀየርና ወደ አራት አዳዲስ ዜማዎችን በመጨመርም አቧራ ለብሶ በፀሐይ ተጠብሶ ሀገርን ያቆመው ወታደርን ለማመስገን ለማግነን ጥረት አድርጓል። ላዊ ኢትዮጵያ ሰላም ጠባቂ ነ ድምፃዊ የዜማና ግጥም ደራሲ ጌታቸው ጋዲሳ በሙዚቃዎቹ ሀገርንና ባለውለታዎቿን አንስቷል። በማህበራዊ ችግሮች ዙሪያ ደግሞ ከኖርዌይ ሙዚቀኞች ጋር በመሆን በኤችአይቪ ኤድስ ዙሪያ የግንዛቤ ማስጨበጫ ሙዚቃን በመስራትና በተለያዩ ሀገራዊ ግዴታዎችን በጠየቁ መድረኮች ላይ ከፊት በመሰለፍ የድርሻውን አበርክቷል። ኢትዮጵያን በሙዚቃዎቹና በሌሎች ስራዎቹ ጭምር በተለያዩ ሀገራት የሙዚቃ ስራዎቹን በማቅረብ ራሱንም ሀገሩንም በበጎ በማስጠራት ከፊት የሚቀመጥ ድምፃዊ መሆንም ችሏል። ከበረ መላይ መራመድ መሮጡ ቀጠነ። ጨዋታ መልካም ነው መልካም ነው ተጫዋቹ ካለ ከሳበረ መላይ መተኛት መተኛት የቻለ ባለም ላይ ባለም ላይ ድምፃዊ ጌታቸው ጋዲሳ ከ2001 ዓ ም ወዲህ ከሙዚቃው መስመር ገለል ብሎ ፊቱን ወደ ግብርናው ዘርፍ በማዞር በማር ምርት ላይ በማተኮር ሌላኛውን የህይወት ገጹን አሳይቷል። አሁንም ድረስ እየሰራው ባለው በዚህ የማር ምርት ስራው ዘመናዊ ቀፎዎችን እና ዘመናዊ አሰራሮችን በመጠቀም በማር ምርቱን በኩል ልክ እንደ ሙዚቃው የስኬቱን በር መክፈት ችሏል። በጸጉር ቁርጡ፣ ባለባበሱ በስታይሉ ዘናጭ የሚባልለት ጌታቸው ዛሬም ድረስ ዕድሜ ሳይጫነው ክብሩን ባልቀነሰው ድምፁ እያዜመ የተለያዩ ሥራዎቹን ማቅረቡን ቀጥሏል። ድምፃዊ ጌታቸው ጋዲሳ 38 ዓመታትን በተሻገረው የሙዚቃ ሕይወቱ ዛሬም ከነ ግርማው ከነ ብቃቱ አብሮን አለ ነው። የአባይን ሙሃን አትጠጣችማሉኝ የበጨትን ውሃ አታውቀውማሉኝ ምኑጋን ሙሃን አትቀዳችማሉኝ ሸንጋብቃይ እሱ ነው።